ፍርድ እንዲሰጣት ልጅቷ ፍትህ እንድታገኝ ማድረግ ነው ያለብን ማለት ነው። ሁላችንም ልክ እንዲተራርባ አርባችሁ እንዳያዛችሁ አላህ ደግሞ ሴትዮዋን አጋለጠ አዋረዳት። መቼም እሱ ከተበዳይች ጎን ነዋ። አላህ ውርደቷን አከናነባት፣ አላህ አጋለጣት። አላህ ሲያጋልጥ እንደዚህ ነው። በሶስት ወር ብቻ ከአስራ ስድስት ሺህ በላይ ዜጎች የኢትዮጵያ ድንበር ሲያቋርጡ ተይዞ ተይዘዋል ያልተያዙትን አስቡ አስራ ስድስት ሺህ አራት መቶ ስልሳ አምስት የሚሆኑ የውጭና የሀገር ውስጥ ዜጎች በህጋዊ በህገ ወጥ መንገድ ወደ ኢትዮጵያ ሊገቡ ከኢትዮጵያ ሊወጡ ሲሉ ተይዘዋል ሶስት ሺህ አራት መቶ ስልሳ ሶስት የሚሆኑ የውጭ ዜጋ ወደ ኢትዮጵያ ሊገቡ ሲሉ እንደተያዙ ተያዙ ተናግረዋል። አንድ ሺ አንድ ሺ አምስት መቶ ሃምሳ የሚሆኑ የውጭ ዜጎች ደግሞ በህገ ወጥ መንገድ ከአገር ሊወጡ ሲሉ በቁጥጥር ስር መዋላቸውን ተናግረዋል። በአጠቃላይ በሶስት ወር ብቻ 16465 ዜጎች ድንበር ሲያቋርጡ ተይዘዋል። ኅዳር 8 ሶስተኛ ወር 2018። አይ ምን ይስሩ ኢትዮጵያ ላይ የሚሰሩትን አላሰራ እያለ እያሉ ሰው ልጅ በትንሽ ነገር እንኳን ልንቀሳቀስ ሲባል ደንቦች አሉ፣ ስንት ነገር አለ እዚ ጋ ምንዋን ለምንዋን። ስለ ኢትዮጵያ መተከር ነው ይብሳል። ገባቸው አደል፣ ሰው ወዱ አይደለም የሚሰደደው፣ ሰው ወዱ አይደለም ከሀገር የሚወጣው። ነገር ግን ያለው ነገር ኢትዮጵያ ላይ አሁን ላይ በጣም ከባድ ነው። ብቻ መጪው ዘመን አላህ ይሄ እንደው እየተሻለውን ያምጣልን እንጂ በጣም በጣም እኔ ኢትዮጵያ ስደውል በቃ አይምሮዬ ነው እንደው ጭንቀት የሚይዘኝ ማለት የኑሮ ሁኔታ ያሉበት እንደው በእንትን እንደው እነሱ በአስማት ነው ያሉት። ኢትዮጵያ ያሉ ሰዎች አሁን ላይ ኑሮ በጣም ነው የከበደው፣ ገባችሁ። በዚህ ላይ የሆነ ነገር እንኳን ሰርቼ ልኑር ካላችሁ የምትሰሩበት ነገር የለም። ሁሉም ነገር ሁሉም ነገር ጣሪያ ነው። እንደ ድሮ የሆነ ነገር ቸርችሬ ዝቅ ያለ ቦታ ሰራለሁ ማለት ተከርኖ የብሰለ ማንኛውም አንዲት የአስራ ሶስት ዓመት ታዳጊ በለጋ እድሜዋ ላይ ማንም ሊጋፈጥላት የማይገባውን ከባድና አሳዛኝ ስቃይ ተጋፍጣለች። በሕፃና ላይ የደረሰው መከራ፣ የሚያሳዝኑ ምስሎችና ዘገባዎች ብዙዎችን እጅኩም ጥልቅ ሐዘንና ከፍተኛ ቁጣ ውስጥ ጥለዋል። በአሁኑ ወቅት የህብረተሰቡ ክፍሎች ለዚች ታዳጊ ፈጣን ፍትህን እንዲያሰጥ አጥብቆ እየጠየቀ ነው። ህዝቡ ተጠርጣሪዋን፣ ወንጀለኛዋን ለፈጸመችው ድርጊት ሙሉ በሙሉ በህግ ተጠያቂ እንድትሆን አቤቱታ እያቀረበ ይገኛል። ምን ነው ግን ተጨካከነን። ከተጨቃከነንማ ምነው ተጨካከነን። ግን እኮ አያስብልም አያስብልም። እያየን እየሰማን ነው። አሁን ላይ ኢትዮጵያ ላይ አይዱን ነው እቺ አስራ ሶስት አመት ልጅ ግን እንኳን ለቤት ሰራተኝነት አይደለም እንኳን በዚህ ልክ ለመደብደብ ለመምታት አይደለም አይዶን